በጸጋው የምንጠቀምበት ሌላው መንፈሳዊ መንገድ የቅዱሳንን ሕይወት የሚያሳዩንን የገድላቸውን መጻሕፍት ማንበብ ነው። ገድለ ቅዱሳን መንፈሳዊ መመሪያዎችን በተግባራዊ መንገዳቸው ያቀርብልናል። ከእግዚአብሔር ሕግጋት አብዛኞቹ በቃል ደረጃ ብቻ የተቀመጡ የሚመስለው ቢኖር እንኳን የቅዱሳንን ገድል ሲያነብ የትእዛዛቱ ሁሉ በዕለት ከዕለት ተግባራት በሕይወታቸው ተፈጽመው ለአርአያነት ቀርበው ያገኛቸዋል። እነዚህ መጻሕፍት ለቃል ብቻ የተሰጠ ሕግ እንደሌለና ሁሉም ያማሩ የተወደዱና በተግባር ሊውሉ የሚችሉ መሆናቸውን ያረጋግጣሉ። ብዙ ጊዜ አንዳንድ ሰዎች እነዚህን ትእዛዛት ማን ሊፈጽማቸው ይችላል? የሚል የመገረም ጥያቄ ያነሳሉ። እውነት ቀኝ ጉንጭህን በጥፊ ለሚመታ ሁሉ ሁለተኛውን ደግሞ አዙሮ መስጠት ይቻላልን? የማቴዎስ ወንጌል ምዕራፍ 5 ቁጥር 39። ሳያቋርጹ ልብንም ሳይከፍሉ መጸለይስ ሁሌ የሚቻል ነገር ነውን? ሉቃስ 18 ቁጥር 1። ሰው ያለውን ሁሉ ለድሃ ሰጥቶስ ምን ይሆናል? የማቴዎስ ወንጌል ምዕራፍ 19 ቁጥር 21። እነዚህን ሁሉ የመሳሰሉና የሚመስሉ ጥያቄዎችን ግን በቅዱሳን ሕይወት ውስጥ ተመልሰው የምታገኛቸው ስለሆነ ገድላቸውን አን ጌታም እነዚህን ቅዱሳን ለእኛ ሥነ ምግባራት ሁሉ አርአያና ምሳሌ እንዲሆኑን ይፈቅዳል በእውነት እነዚህን ቅዱሳን ከሥጋዊ ሕይወት ከቁስ አካላዊነት ተለይተው የተጠሩበት ጥሪ ድንቅ ነው በእግዚአብሔር መንፈስ መኖር ስለ ቻሉና በማናቸውም የጠላት ፍላጻዎች ላይ ፍጹም ድልን ስለ ተቀዳጁ በእውነት ምድራውያን መላእክት ናቸው ያለ መጠራጠር የሰው ልጅ መጀመሪያ የተፈጠረበትን የእግዚአብሔር አርያና አምሳል መልሰው እንዲታዩ እንደታዩ መናገርም ይቻላል። ለእኛም ሕይወታቸው በመንፈሳዊ መንገዳችን ላይ ያለ ጥርጥርና ፍርሃት መጓዝ እንድንችልና ጽናትን ይሰጠናል። ገድላቸውንም በምናነብበት ጊዜ እነርሱን የረዳ አምላክ እኛንም ይረዳናል ብለን በእርግጠኝነት እናምናለን። የቅድስና ሕይወት ስለፈለገውና ለመረጠው ሁሉ ይቻላል። አሁን ካለንበት ደረጃ ከፍ ብለን የእግዚአብሔር ጸጋ በየልባችን እንዲሰራ እግዚአብሔር ፈቃዱ ነው። የእግዚአብሔር መንፈስ ነፍስን ወደ እግዚአብሔር የመምራት ልዩ ሀሳባችን በመስጠትና ልዩ ሀብቶችን በመስጠትና በረዴት ከክርስቲያኖች ጋር ይሰራል። ቅዱሳን የሰሩት የእግዚአብሔር መንፈስ በውስጣቸው የሰራውን ነው። ታሪካቸውን ስታነብ በሕይወታቸው ውስጥ እግዚአብሔር እንዴት እንደሰራና በእነርሱ እንደተመሰገነ አስተውልሃል። የእነዚህን ሁሉ የጀግንነት ሥራዎች ምክንያትስ ገብቶሃል? በሚሰሩት ሥራ ሁሉ ከመንፈስ ቅዱስ ጋር ጠንካራ ኅብረት እንደ ነበራቸው አትረዳም? ሁለተኛ ቆሮንቶስ ምዕራፍ 13 ቁጥር 14። የቅዱሳን ሕይወት በዘመናት ውስጥ ትውልድ ላይ ጥልቅ አውንታዊ ተጽዕኖ ነበረው። በቅዱስ አትናቴዎስ የተጻፈው የቅዱስ እንጦንስ ታሪክም በሮም ሕዝብ ላይ እጅግ የሚያስገርም ለውጥ ያመጣና ለገዳማዊ ሕይወት መስፋፋት ትልቅ ምክንያት የሆነ ነበር። ቀድሞ ፈላስፋ የነበረው አውግስጢኖስም ይህንኑ ታሪክ ሲያነብ ነው ከልብ ተነክቶበት በንስሐ ለመመለስ የበቃው። በሲያት በረሃ ይኖሩ የነበሩት መነኮሳትም ለመንፈሳዊ ሕይወታቸው አርአያ የሆናቸው ከዓለም ተለይተው በበረሃ ይኖሩ የነበሩ አባቶች ሕይወት ነበር። በእነዚህ ምድራውያን መላእክት ቅዱሳን አባቶች ሕይወት ተሰብስበው እነርሱን ለማየት ከሩቅ አገር ረጅም ርቀት አቋርጠው መጡ። መንፈሳዊ በረከት የሚገኝበት ምክራቸውንም ሰሙ። ብዙዎቹ ምግባር ትሩፋትን ካዩትና ከሰሙት በልቦናቸው ቀርጸው ማቆየት የቻሉም ነበሩ። ይህም እስካሁን ድረስ ለእኛ ከቅዱሳን ሕይወት መማር የምንችልበት ቅርሳችን ሆነ። ቅዱሳን የራሳቸውን ገድል አልጻፉም። ይሁን እንጂ በሌሎች አባቶች የተጻፈላቸው መጻሕፍት ዛሬ ለመንፈሳዊ ሕይወት ከሚያስፈልጉ ዋና ዋና ነገሮች አንዱ ነው። ይህም አብሯቸው በነበሩ አባቶች ተጽፎና ተነቦ ለቀጣዩ ትውልድ የተላለፈ ሕያው ታሪክ ነው። ነቢያትና ሐዋርያትም በመንፈሰ እግዚአብሔር ተነሳስተው ሊጽፉልንና ለእኛ ሊያደርሱልን ራሳቸውን በስም ጠቅሰው ሳይሆን አብዛኞቹ በመጽሐፍ ቅዱስ ላይ የሚገኙት ጽሑፎቻቸው ኋላ በስማቸው የተሰየመ ነው። መጽሐፍቱም እግዚአብሔር በእነርሱ አማካኝነት ያስተላልፈውን መልእክትና ድንቅ ሥራውን የራሳቸውንም የቅድስና ሕይወት በግልጽ ያሳዩናል። ቤተ ክርስቲያናችን ለክብረ ቅዱሳን ታላቅ ስፍራን ትሰጣለች። ለክርስቲያኖች መጽናኛና የጥንካሬ ምንጭ እንዲሆን ገድላቸው በመጽሐፈ ስንክሳር ተመዝግቦ ይገኛል። በጸሎተ ቅዳሴም ላይ ተደጋግሞ ይነሳል። በተወለዱበት ሰማዕትነት በተቀበሉበትና እግዚአብሔር በነርሱ አድሮ ታላላቅ ድንቅ ሥራዎችን ባደረገባቸው ዕለታት ቤተ ክርስቲያናችን አምላካችንን ለማመስገን ስሙን ለማወደስ በስማቸው ታላላቅ መንፈሳዊ በዓላትን ታደርጋለች። ዋናው ዓላማ በቤተ ክርስቲያን ውስጥ ከእግዚአብሔር ጋር ሁሉም ይቻላል የሚለውን መርህ ለማስረጽ ነው። ያለ እኔ ምንም ልታደርጉ አትችሉምና በእኔ የሚኖር እኔም በእርሱ እኖራለሁ ብሎ ፍሬ ያፈራል እርሱም ብዙ ፍሬ ያፈራል እንዳለ ጌታችን የዮሐንስ ወንጌል ምዕራፍ 15 ቁጥር 5። በየለቱ ስራቸውን እንድናስታውስና ህይወታቸው የመንፈስ ምግብ እንዲሆነን ሥዕሎቻቸው በቤተ ክርስቲያን ውስጥ በፊታቸው ከሚበራ መብራት ጋር ይቀመጣል። ይህ ደግሞ ለምዕመኑ በተቀደሰ ተግባራቸው ህሊናቸው እንዲመሰጥ፣ ለበጎ ስራ እንዲነሳሳ ምክንያት ይሆናል። ማሪሳቅ ስለዚህ ነገር የሚነግርህ እጅግ ያማረ አገላለጽ አለው። አዲስ ችግኝ በውሃ ህይወት የሚያገኘውን ያህል ገድለ ቅዱሳንም ለክርስቲያኖች ህይወት የሚመስጥ ጣፋጭ ምግብ ነው። በእርግጥም ማንም ያለ እርሱ ምንም መስራት የሚችልበት መንፈሳዊ ምግብ ነው። ወደ እግዚአብሔር መንግሥት የሚያደርሰውን መንገድ እንድናገኝ የሚመራን የእግዚአብሔር ፍቅር ጠለቅ ብለን እንድናስብ የሚያደርገንም ይህ ነው። ከዚህ በላይ የሥነ ምግባር ሰዎች መሆኑን እንድንመርጥና እነዚህን የእግዚአብሔር ሰዎች እንደ አባትና እናት አማላጆቻችን እንድንቀበላቸው የሚያደርግም ነው። ከቅዱሳኑ ጋር ያለንን ግንኙነት ለማጠናከር እንድንነሳሳ ልክ እንደኛ በምድር አብረውን ያሉ እየመሰለን ከእነርሱ ጋር እንድንነጋገር እንድንጠራቸው የሚያስችል እግዚአብሔርን የማመስገኛ መንገድ ነው። ለቅድስና ሕይወታቸውና ለእነርሱ ካለን ፍቅር የተነሳ አንዳንዴ ራሳችንን በስማቸው እንሰይማለን። ዛሬ እግዚአብሔር ይመስገንና ብዙ ክርስቲያኖች በቅዱሳን ስም ይጠራሉ። በፍቅራቸውና በሥነ ምግባራቸው ተስበው እንዲያድጉ ለልጆቻቸው መጠሪያ ብናደርግላቸው ጠቀሜታው የጎላ ነው። ይህም ሁሉ እግዚአብሔር በእነርሱ ላይ የገለጸውን ድንቅ ሥራ ለማድነቅና ለእኛም ይደረግልናል በሚል ተስፋ የምናደርገው ነው። ለቅድስና ሕይወት ያለንን ታላቅ ክብር ለመግለጽ እና በቅዱሳን ስም ላይ ያለውን የእግዚአብሔር በረከት በማመን በቤተ ክርስቲያናችን ሥርዓት በቤተ ክርስቲያናችን ሥርዓት መነኮሳት ምንኩስናን ሲቀበሉ አብረው የሚቀበሉት የእነዚህን ቅዱሳን አባቶች ስም ነው። እኛስ ለመንፈሳዊ ሕይወታችን እድገት ከቅዱሳን ያገኘነው ነው ምንድን ነው? የመጀመሪያው የእግዚአብሔርን ቃል የተናገሯችሁን ዋኖቻችሁን አስቡ፣ የኑሯቸውንም ፍሬ እየተመለከታችሁ በእምነት ምሰሏቸው። ዕብራውያን ምዕራፍ 13 ቁጥር 7 ቅዱስ ጳውሎስ እንደተናገረው በፊታችን የተዘረጋ ሰፊ ፕሮግራም አለ። ማንም ሊይዘው ለፈለገው የትኛውን መልካም ሥነ ምግባር የፈለገውን ወደሚያገኝበት የሚመሩትና በተግባር እያሳዩ እንደ መልካም ዕጣን በቅድስና መዓዛ እየሳቡ የሚያደርሱት ብዙ ቅዱሳንን በፊቱ ያገኛል። በዘመንህ በችሎታ ሁሉ ክርስቶስን የመሰሉትን ቅዱሳን ምሳሌ አድርግ፣ አንደኛ ቆሮንቶስ ምዕራፍ 11 ቁጥር 1። ለምሳሌ የሰማዕትነት ሕይወት ለእኛ እንደዚህ በቀላሉ የምናገኘው ላይሆን ይችላል። ይሁን እንጂ በእምነታቸው ጥንካሬ በትዕግሥታቸው በጽናታቸው ለዘላለማዊ ሕይወት በነበራቸው ዝግጁነት ዓለምንና ንብረቱን በመጥላታቸው ሰማዕትነትን እየተከተልን መጓዝ እንችላለን። እንደ ቅዱስ አባታችን አባ ተክለ ሃይማኖት፣ ቅዱስ ገብረ መንፈስ ቅዱስ፣ እንደ ቅዱስ መቃርስ ዘእስክንድርያ ባለማቋረጥ መጸለይ ያቅተን ይሆናል። ቢሆንም ቢያንስ ለጸሎት ያለን ፍቅር እንዲጨምርና ያለንበት ደረጃ በሚፈቅድልን መጸል እየጸለይን ለመቀጠል እንድንናፍቅ ያደርጉ። በበረሃ የነበሩት ቅዱሳን የህይወት መንገዳቸው በዓለም ካለነው ከእኛ ያኗኗር ዘይቤ እጅግ የተለየ መሆኑን ማወቅ አለብህ። ስለዚህ ህይወትህን ለአደጋ እስከ መዳረግ ድረስ በመጾም እነርሱን ለመምሰል መሞከር የለብህም። ቅዱሳኑ እዚህ ደረጃ ላይ ለመድረስ ብዙ ዓመታትን በመንፈሳዊ ተጋድሎ በትዕግሥት ሕይወት አሳልፈው ጽናትንና ብርታትን አግኝተው ነው። ስለዚህ በእምነት በምግባር ልትመስላቸው ስትሞክር በቤተ ክርስቲያን መንፈሳዊ አሰራር ስር ሆነህና ጥበብ የተመላበት አካሄድህን ዕለት በዕለት እያሻሻልክ ይሁን። ሁላችን ልናገኛቸው የሚቻለን መንፈሳዊ ሥነ ምግባራትም አሉ። ለምሳሌ ትሕትና፣ ቅንነት፣ ራስን መግዛት ሌሎችን መርዳት፣ መታገስ፣ ከቁጣ መራቅ የመሳሰሉትን ማዳበር እንችላለን። ገላትያ ምዕራፍ 5 ቁጥር 22። ፍጹም ዝምታ የሚስማማህ የሚመችህ ላይሆን ይችላል። ነገር ግን ከዝምታህ አስፈላጊ በሆነ ጊዜ ብቻ መናገርን ገንቢና ጠቃሚ የሆኑ ቃላትን ብቻ መርጦ መጠቀምን ትማራለህ። ከአቅምህ በላይ የሆነውን እና ለአንተ ደረጃ የማይስማማውን በጎ ቢሆንም እንኳን ለመምሰል አትሞክር። ይህ ማለት ሙሉ ለሙሉ አይቻለኝም ብለህ ወይም ተስፋ ቆርጠህ ተወ ማለትም አይደለም። ነገር ግን የሚመራህ ባለበት የምትችለውን ደረጃ በደረጃ በማሻሻል ይዘህ እደግ ማለት ነው። ሁለተኛ ጴጥሮስ ምዕራፍ 3 ቁጥር 18። በጎ ምግባራትን ውስጣዊና መንፈሳዊ የሆነ ዋጋቸውን እንጂ ለይስሙላ ወይም ለታይታ በሚሆን መልኩ ብቻ አትውሰዳቸው። ለምሳሌ በንስሐ የተመለሱ አባቶችን ታሪክ ስታነብ ልክ እንደ እነርሱ ዳግም ወደ ኃጢአት የማትመለስበት ፍጹም ከልብ የመነጨ ንስሐ ለመግባት ወስን። በጸጸት የተሰበረ ልብና በእንባ የረጠው ዓይኖች እንዲኖሩ አባቶችን ምሳሌን አድርግ። ገድላቸውን ስታነብ ቃል በቃል ብቻ የሚሰጥህን ስሜት ብቻ ይዘህ እነ ሙሴ ጸሊም፣ አውግስጢኖስ እንዳደረጉት ለንስሐ የግድ ገዳማዊ መሆን እንዳለብህ አስበህ አታፈግፍግ። በደረጃህ ጀምር። ንስሐ የሚገባ ሰው ለእግዚአብሔር ያለውን ፍቅር እንዴት መመለስ መቻሉን፣ ጸጸቱን፣ ኃጢአት መጥላቱን እንደ ምሳሌ ውሰድ። ነገር ግን በመጠንህ በችሎታህ፣ በተሰጠህ ጸጋ መኖርን አትርሳ። ሁለተኛ እምነት ማጠንከር። ጠንካራ እምነት ሊመጣ የሚችለው የእምነት ጀግኖች አባቶቻችን የሠሩትን አብነት በማድረግ ነው። እስከ ሞት ድረስ ለሃይማኖት የታመኑ ሊሆኑ በጾም በጸሎት ተወስነው ሲኖሩ የደረሰባቸውን መከራ ሁሉ በትዕግስትና በደስታ ሲቀበሉ ስናነብ የምናገኘው እጅግ ብዙ ነው። ባላቸው ኃይልና ዕውቀት ሁሉ ቤተ ክርስቲያንን ጠብቀዋል። በዚህም ምክንያት ለሚመጣባቸው ምንም አይነት መከራ ጽኖች ሆነው በግዞት በእስር ቤት ፈጣሪያቸውን እያመሰገኑ ኖረዋል። ቤት አልባ ሆነው ማረፊያ እንዳጡ በስደት በየሀገሩ ተንከራተዋል። ለምሳሌ ቅዱስ አትናቴዎስን ብንመለከት አራት ጊዜ ከፓትርያርክነት መንበሩ ተሰዷል። በጣም አስፈሪ የነበሩ ክሶች ሲከሰስ፣ ሲፈረድበት፣ ብሎም አትናቴዎስ አንተን ዓለም ሁሉ ጠልቶሃል ሲሉት እኔም ዓለምን ጠልቼዋለሁ ብሎ ነበር የመለሰላቸው። ስለዚህ ቅዱሳንን የራቀ ያ ትውልድም ሆነ የዛሬው የተነቀፈ መሆኑን እንረዳለን። ምክንያቱም ይህ ሁሉ መሥዋዕትነት የተከፈለበት ሃይማኖቱን የሚመለከተው በግድ የለሽነት መሆኑ ስለሆነ ያለፈውን ተጋድሎ ረስቶ ስለ እምነት ወይም ስለ ሃይማኖት ልዩነቶች ምንም ግለሰብና ማሰብና መጨነቅ አይፈልግም። በአባቶቻችን ዘመን ለእያንዳንዱ የሃይማኖት ነጥብ ብሔራዊም ሆነ ዓለም አቀፋዊ ጉባኤያት ይጠሩ ነበር። በዚህም ላይ ቅዱሳን ሃይማኖታቸው እንዲጠበቅ፣ ትክክለኛው መሰረታዊ ትምህርት እንዲታወቅ ድንቅ የሆነ ሚና ተጫውተዋል። የሚያገኙት ግላዊ ጥቅም ሳይኖር በግል የሚጎዱበት ነገር ሳይኖር ምን ቸገረኝ ያሉበት አንድም ጊዜ የለም። ክርስትና ፍቅር ነውና ቅዱሳኑም በፍቅር ውስጥ ስላሉ ሁሉ ነገር ያሳስባቸዋል። የሌላው ጭንቀት ጭንቀታቸው፣ ችግሩም ችግራቸው ሆኖ ለአንዲት ቤተ ክርስቲያን ሲሉ ሕይወታቸውን ለመስዋዕትነት አቅርበው ያለ ፍረትና ያለ መሰልቸት ሰርተዋል። ዛሬ ግን በጋብቻ ወይም በፍች ሃይማኖት በቀላሉ ይቀየራል። በግድ የለሽነት ወይም ባለማወቅ ከቤተ ክርስቲያን አገልጋዮች፣ አባላቶች ባለመስማማት ብቻ ቤተ ክርስቲያንና ትምህርቷን ጥሎ የሚወጣው እጅግ ብዙ ነው። ቅዱሳን ለሃይማኖታቸው ምን ያህል እንደተጋደሉ ለእርሱ ግድ አይሰጠውም። ስለዚህ የእግዚአብሔር ሰው ሆይ በነፍስህ ጽናትና እምነትን ለመትከል እና የማይናወጥ የማይከፋፈል ክርስትና ክርስቲያን ለመሆን የቅዱሳንን ሕይወት የሚናገሩትን ቅዱሳት መጻሕፍትን ማንበብ ያስፈልግሃል። ቤተ ክርስቲያን በእውነተኛ ሃይማኖት ጥላ ስር የተሰበሰቡና ትክክለኛውን ትምህርቷን የሚከተሉ ሰዎች ማኅበር እንጂ የወገን ወይም የወገናዊነት መሰባሰቢያ አይደለችም። በየዘመናቱ ቅዱሳን ሰማዕታት የተሰቃዩበት፣ የተገረፉበት፣ የተሰየፉበት ምክንያት ሃይማኖት እንጂ ሌላ እንዳልነበር አስተውል። ይህም ደግሞ በየገድሎቻቸው ተጽፎ ምስክር ሆኖ እናገኘዋለን። ሶስተኛ የትህትናና የተሰበረ መንፈስን በውስጣችን መትከል። ቅዱሳን የነበሩበትን ፍጹም መንፈሳዊ ደረጃ ከየገድሎቻቸው ላይ በምናነብበት ጊዜ የሚሰማን ስሜት ትህትናና ከእነርሱ አንጻር እኛ ምንም እንዳልሆንን ነው። ለምሳሌ የጻድቁ አባት የአባ አብርሃምን ህይወት የለጋስነት ጸጋውን ስታነብ ልብህ አልተሰበረም? አባ አብርሃም ለራሱ ምንም ሳይቀር ያለው ያለውን ሁሉ የሰጠ የመጸወተ ቸር አባት ነው። ከዚህም በላይ ሰው ለርሱ የሰጠውን ሁሉ መልሶ ለድሆች የሚሰጥ ነበር። ያለውን ሁሉ ሽጦ ለነዳያን የሰጠውን አባት ዮሐንስን ስታነብ ምን ትላለ? ንብረቱን ሀብቱን ቢያልቅበት እንኳን ራሱን እንደ ባሪያ ሽጦ ዋጋውን ለድሆች የሰጠ ሰው ይህ ቸሩ አባት አባ ዮሐንስ ሐጺር ነበር። ዮሐንስ ሄር ነበር። ታዲያ እነዚህን የእግዚአብሔር ሰዎች ታሪካቸውን እያነበብክ ስታነባቸው ራስህ እንዴት ትመለከታለህ? ገና ብዙ እድገት እንደሚቀርህና እዚያ ለመድረስ የምትሄድ ከሆነ ትሕትና በውስጥህ የሚያድግበትን መንገድ አገኘህ ማለት ነው። ጠላት ዲያብሎስ ራስን ከፍ ከፍ በማድረግ እና በትዕቢት ቢፈትንህ እንኳን የቅዱሳንን ሕይወት ስታውቅ ድካምህ ከነፍስህ ይወገዳል። አንዳንዴ የራስ ሐሳብ አገልግሎትን ትልቅ አድርጎ በማሳየት ከማንም በላይ ከደከመው ከቅዱስ ጳውሎስ አገልግሎት ጋር በማነጻጸት በማነጻጸር ይዋጋሃል አንደኛ ቆሮንቶስ ምዕራፍ 15 ቁጥር 10 ይሁን እንጂ ቅዱስ ጳውሎስ በኢየሩሳሌም በአንጾኪያ በታናሽ እስያ በግሪክና በሮም እንደሰበከ እንዲሁም እስከ ስፔን እንደደረሰም ሲቆጥሩ ሊቆጠሩ የማይችሉ አብያተ ክርስቲያናትም በአንድ መሠረት ላይ እንደ መሰረተ በቃላት ሊገለጹ የማይችሉ ስቃይ መከራዎችን እንዳለፈ ሁለተኛ ቆሮንቶስ ምዕራፍ 11 ላይ በእስር ቤት እንኳ ሳለ መልእክታትን ይጽፍ እንደነበር ኤፌሶን ምዕራፍ 4 ቁጥር 1 ስታነብና ስታስብ ውስጥህ በጸጠት አይኮማተርም። እነዚህን በመሳሰሉ ነገሮች ሁሉ ግር ለቅዱሳን የትሕትና ምንጭ ይሆናል። አሁን ባለህበት ደረጃ ምንም ያህል ትሑት ብትሆን ከቅዱሳን የፍጹምነት ደረጃ ጋር የምትነጻጸር አትሆንም። እነርሱ ይህን ሁሉ የቅድስና ሕይወት ይዘው በዚህ ሳይመኩ ዘወትር ስለ ኃጢአታቸው የሚያለቅሱ ነበሩና። ቅዱስ አርሳኒዎስ ፀሐይ ለመጥለቅ ስታዘቀዝቅ ጀርባውን ሰጥቷት ወደ ምስራቅ ዞሮ ለጸሎት ይቆማል። ጸሎቱም ሳያቋርጥ እንደገና ፀሐይ ከፊት ለፊቱ እስከምትወጣ ድረስ ይጸልያል። ገድሉ እንደሚነግረን በንባ ብዛት ቅንድቦቹ የረገፉና ሽፋሽፍቶቹ የተላላጡ ነበሩ ከንባው ብዛት ቆሞ የሚጸልይበትን የዘንባባ ፍሬ ያረጥበው ነበር። እና የቱን ያህል ትሕትና ቢኖርህ ከእነዚህ አባቶች ጋር ልትነጻጸር አትችልም። የአስቄጥስን ገዳም የመሰረተው ቅዱስ አባ መቃሪዎስ በሌላ ገዳም ውስጥ ይኖሩ የነበሩትን ሁለት አባቶች ባየ ጊዜ እኔ መነኩሴ አይደለሁም፣ ግን እውነተኛ መነኮሳትን አየሁ ነበር ያለው። እንግዲህ ራስህን ከሌሎች እያነጻጸርክ የተሻልክና የተከበርክ አድርገህ በመቁጠር በራስህ መፈተንህን አቁም። ምክንያቱም ቅዱሳንና የሃይማኖት ተጋድሏቸውን ብታውቅ የምትናገረው አይኖርህም። አሁን የምትረዳው ነገር ቢኖር በቤተ ክርስቲያን ጥላ ስር ማደግ እንዳለብህና ክርስቶስን የመሰሉትን ቅዱሳን በእውነት መምሰል እንዳለብህ ነው። ወደ እግዚአብሔር መንግሥት በብዙ መከራ እንገባ ዘንድ ያስፈልገናል እንዲል የሐዋርያት ሥራ ምዕራፍ 14 ቁጥር 21 አራተኛ ጥበብና ማስተዋል። ከቅዱሳን ሕይወት ተምረን የምናተርፈው አራተኛው ነገር ጥበብና ማስተዋልን መንፈስን የጥበብና የማስተዋል መንፈስን ነው። መከተል ያለብንም ትክክለኛው መንገድ ያሳየናል። መጽሐፍ ቅዱስ ዳዊት የመሠዊያ ቦታ ለመግዛት በፈለገ ጊዜ የተናገረውን ጥበብ የተመላበት አነጋገር ያስነብብሃል። ኢያቡሳዊው ኦርናን ሁሉን ነገር ለዳዊት በነፃ ሊሰጠው ተስማምቶ ነበር። ይሁን እንጂ ዳዊት በጥበብ እንዲህ አይደለም ነገር ግን በዋጋ ካንተ ገዛለሁ ለአምላኬም ለእግዚአብሔር የሚቃጠል መሥዋዕት ያለ ዋጋ አላቀርብም፣ ሁለተኛ ሳሙኤል ምዕራፍ 24 ቁጥር 24 ብሎ እንደመለሰለት እናያለን። ሌላኛው ጥበብን የሚያስተምርህ አቢግያን ዳዊትን ከቁጣ ለመመለስና ለማስማማት የተጠቀመችበት ጥበብ ነው አንደኛ ሳሙኤል ምዕራፍ 25 ቁጥር 23 በወጣትነት ዘመናቸው በየበረሃው በየጫካው ይንከራተቱ የነበሩ የእኖ ዮሐንስ አጼር የእነታድሮስ የቅድስና ሕይወት ብዙ ጥበቦችን ሊያስተምር ይችላል። ከአረጋውያኑም አባጋቶን አጋቶን አባ ኤስድሮስ የመሳሰሉትን ብትመለከት ብዙ መማር ትችላለ። የአባቶቻችን መንፈሳዊ ጥበብ ሊማርበት ለሚወድ ተዝቆ የማያልቅ ሀብት ነው። አምስተኛ የማያቋርጥ መንፈሳዊ እድገት ከገድለ ቅዱሳን የምናገኘው ሌላው ጠቃሚ ነገር የማያቋርጥ መንፈሳዊ እድገት ነው። ምንም የሚገታው የሌለ ስጋን የሚገድሉ የክርስትና ጠላቶች የማይገድሉት መንፈሳዊ እድገታቸው ሁሌ ወደ ላይ የሚያድግ ነው። ከስጦታው ሁሉ ጋር የቅዱስ ጳውሎስ አገልግሎት እንዲሁም እስከ ሦስተኛው ሰማይ ድረስ የመነጠቅ ብቃቱ ምሳሌ ሊሆነን ይችላል። እርሱ ግን እንዲህ ነበር ያለው፣ አሁን እንዳገኘሁ ወይም አሁን ፍጹም እንደሆንኩ አይደለም፣ ነገር ግን ስለ እርሱ በክርስቶስ ኢየሱስ የተያዝኩበትን ያን ደግሞ ይዛለሁ ብዬ እፈጥናለሁ። ወንድሞቼ ሆይ ገና እንዳያለያዝኩት እቆጥራለሁ። ነገር ግን አንድ ነገር አደርጋለሁ፣ በኋላዬ ያለውን እየረሳሁ በፊቴ ያለውን ለመያዝ እዘረጋለሁ። በክርስቶስ ኢየሱስ ከፍ ያለውን የእግዚአብሔርን መጥራት ዋጋ እንዳገኝ ምክንያትን እፈጥናለሁ፣ ምልክትን እፈጥናለሁ። ፊልጵስዩስ ምዕራፍ 3 ቁጥር 12። ቅዱሳን በደግነት በጥሩ ሥነ ምግባር የደረሱበት ከፍተኛ የመንፈሳዊ እድገት ደረጃን አንተ ዛሬ ባለህበት እንዳትታበይ ለሚበልጠው እንድትጥርና እድገትህ እንዲቀጥል የሚያደርግ ነው። በፊትህ ያለው መንገድ ረጅም ነው። ነገር ግን የሚሰጥህን ጸጋ በእጅህ ልትቀበለው የቀረበ በመሆኑ ቅዱሳንን እግር በእግር እየተከተልክ በመከራ በፈተና ውስጥ እንኳ ቢሆን በቁርጠኝነት ማለፍ እንድትችል ያበረታሃል። የቅዱሳን ሕይወት የማይነጥፉና ሊጨቁኑት የማይቻል የጋለ መንፈሳዊ ስሜትን የሚሰጥ ነው። ከነዚህ በተጨማሪ ገድለ ቅዱሳን በሌሎች በተለያዩ መንገዶች በአንተ ላይ አዎንታዊ ተጽዕኖቹን ማሳደር ይችላል። የንስሐ ሕይወትህ ፍጹምና ትክክል እንዲሆንና በውስጥህም ያለውን ጉድለት በጽድቅ ፍሬዎች ለመሙላት ምን ማድረግ እንዳለብህ ከቅዱሳን ትማራለህ። በፍጹም ወዳጅነት፣ በትህትናና በፍቅ ይጸልዩት የነበረውን ጸሎታቸውን ከገድላቸው ስታነብ እንዴት መጸለይ እንዳለብህ ታውቃለህ። ሰዎች በመንፈሳዊ ጦርነት በነበሩበት ጊዜና ድል አድራጊዎች በሆኑበት ጊዜ እንዴት አብረህ መኖር እንደምትችል፣ ችግረኞችን እንዴት መንከባከብ እንዳለብህ ታይበታለህ። የቅዱሳንን ሕይወት በመጽሐፋቸው ውስጥ ስትመለከት በአነጋገርህ ለሰዎችም ባለህ አስተሳሰብና በአጠቃላይ በነገር ሁሉ የማያቋርጥ መሻሻልን እያደረግክ ነው። እባክህ ይህን ልምድ በውስጥህ እንዲያድግ ፍቀድለት። እስካሁን ያልኩ ሁሉ የምሳሌ ያህል እንጂ ምሉ የሆነ ነገር ቅዱሳን፣ እንዲህ በቀላሉ የሚደፈር አይደለም። ራሱን ችሎ እንኳን ቢቀርብ መጽሐፍ አሊያም መጻሕፍት የሚያስፈልገው ነው። ስለዚህ ውድ ወንድሜ ሆይ የቅዱሳንን ሕይወት እንድትጠቀምበት ይህን ሰፊ የተመስጦ ውቅያኖስ ለአንተ መተውን መርጫለሁ። ምክንያቱም ይህ ጉዳይ ማናቸውም የመንፈሳዊ ሕይወት እንቅስቃሴዎች የሚዳስስ ስለመሆኑ ምንም ጥርጥር የለውምና። ክብር ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ፣ ለመንፈስ ቅዱስ።